ለወጉ ያህል የቡድን ሰባት አባል ሀገራት ጉባኤ ወደሚካሄድበት ካናዳ ጎራ ብለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተጣደፈ ሁኔታ ወደ ሀገራቸው ሲመለሱ በጉዞ ላይ ባሉበት ኤርፎርስ ዋን ውስጥ ምን ነው ምን አስቸኳይ ጉዳይ ገጠሞ የሚል ጥያቄ ቀርቦላቸው ነበር። ለአስቸኳይ ጉዳይ መመለስ አለብኝ። አጣዳፊ ጉዳይ እየጠበቀኝ ነው። እስራኤልና ኢራን ተኩስ እንዲያቆሙ ከማድረግ ጋር የተያያዘ አይደለም። ከዚያም በጣም የተለየና አስቸኳይ ጉዳይ ነው። ነገርየውን ሙሉ በሙሉ የመቋጨት የመደምደም ጉዳይ ነበር ያሉት ፕሬዚዳንት ትራምፕ ዋሽንግተን ከደረሱ በኋላ ደግሞ ዋይት ሀውስ በሚገኘው የሁኔታዎች ቀጥታ መከታተያ ቢሮ ሲቹዌሽን ሩም ውስጥ ከብሔራዊ ደህንነት ምክር ቤት አባላት ጋር መሰብሰባቸው ታወቀ። ይህ ቢሮ እንደሚታወሰው የአልቃይዳው ኦሳማ ቢንላደን አቦታባድ ፓኪስታን ውስጥ በተገደለ ጊዜ የያኔው ፕሬዚዳንት ባራክ ኦባማ፣ ምክትል ፕሬዚዳንት ጆ ባይደን፣ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን፣ መከላከያ ሚኒስትር ሮበርት ጌትስ ጠቅላይ ተማዦር ሹም የነበሩት አድሚራል ማይክ ሙለንና የብሔራዊና ዓለም አቀፍ ደህንነት አማካሪዎቻቸው እንዲሁም የውስጥ ደህንነትና የጸረ ሽብርተኝነት ዘመቻ መሪዎች አብረዋቸው ሆነው ሁኔታውን በቀጥታ የተከታተሉበት ነበር። ያኔ ፕሬዚዳንት ኦባማና ሹሞቻቸው ቢንላደን ላይ የተካሄደውን ዘመቻ ከሁኔታዎች የቀጥታ መከታተያ ሲቹዌሽን ሩም ሆነው የተከታተሉትን ዓለም በቴሌቪዥን እንዲመለከተው አድርገውም ነበር። ከካናዳው ጉባኤ አጣዳፊ ጉዳይ ተከሰተ ብለው ወደ ዋሽንግተን የበረሩት ፕሬዝዳንት ዶናልድ ትራምፕም ትናንት ዋይት ሀውስ በሚገኘው በዚያው የሁኔታዎች ቀጥታ መከታተያ ቢሮ ሲቹዌሽን ሩም ውስጥ ነበሩ። በኦባማ ዘመን እንደሆነው ሁሉም በተመሳሳይ ፕሬዝዳንት ትራምፕም በከፍተኛ የደህንነት ሹሞቻቸው ታጅበው ነበር። እዚህ ላይ የሚነሳው ጥያቄ ፕሬዝዳንት ትራምፕና ሹሞቻቸው ትናንት በሲቹዌሽን ሩም ውስጥ ነው በቀጥታ የሚከታተሉት ሁኔታ ነበር ይሆን የሚል ነው። ለጊዜው ግን ያሳዩን ሁኔታ ስለሌለ ወደፊት እንጠብቃለን። ዓለም በይፋ እንደሚያውቀው ጦርነቱ እየተካሄደ ያለው በእስራኤልና በኢራን መካከል ቢሆንም የአሜሪካው ፕሬዝዳንት ግን የሆነ መረጃ ከአንደበታቸው ላይ ደረስ መለስ የሚል ይመስላል። ደሞ እንዲህ አሉ። እኛ የኢራንን ከፍተኛ መሪ አያቶላህ አሊ ሐሚኒን ለመግደል አይደለም እየተጓዝን ያለ ነው። ሌላ ሐረግም ቀጠል ላደረጉ፣ ቢያንስ ለአሁን ፕሬዚዳንት ትራምፕ አሁንም ቃል በቃል እርሱ አሉ። የኢራንን ከፍተኛ መሪ አያቶላህ አሊ ሐሚኒን ማለታቸው ነው። እርሱ የት እንዳለ በትክክል እናውቃለን። ከኢላማ አንጻር ቀላላችን ቢሆንም እዛው ባለበት ደህና ነው። ትራምፕ በመጨረሻም ኢራን ያለምንም ቅድመ ሁኔታ ሽንፈቷን አምና ተቀብላም ተቀብላም እጅ ትስጥ ብለዋል ምክራችንን የማትቀበይ ከሆነ ግን ትዕግስታችን እየሳሳ እየሰለለ በመሄድ ላይ መሆኑን የቀረሽ የጊዜ ቆጣሪም ወደ ኋላ እየተሸራረፈ በማለቅ ላይ መሆኑን ልትገነዘቢው ይገባል ብለዋል እስራኤልና ኢራን መካከል የሚካሄደው ጦርነት ዛሬ ረቡ ሰኔ 11 ወደ ስድስተኛ ቀን ተሸጋግሯል ሁለቱም አንዳቸው ሌላኛቸውን ማጥቃታቸውን ቀጥለዋል አንድ ጥያቄ ቢቢሲ ገጽ ላይ ተነሳ በእርግጥ አሜሪካ ይህን ጦርነት ትቀላቀለው ይሆን የሚል ለጣቢያው የደህንነት ጉዳዮችን የሚተነትነው ፍራንክ ጋርድነር እንዲህ ሲል መለሰም፣ ይህ ጥያቄ በክብደት መጠን ቢለካም የ30 ሺህ ፓውንድ ማለትም የ13600 ኪሎ ጥያቄ ነው። ጋርድነር ይህን ሲል በጎንዮሽ አንድ የአሜሪካና የእስራኤልን ዋና ጉዳይ ማመላከቱም ጭምር ነው። በኢራን እጅግ ምስጢራዊ በሆነውና ፎርዶ በተባለ ስፍራ ከተራራ ስር በተፈለፈለና ከመሬት በታች ዘጠና ሜትር ጥልቀት ውስጥ ተራራ እንደ ዣንጥላ ጋርዶት የሚገኝ ጥልቅ የኒኩለር ጣቢያ ለማደባየት 30 ሺህ ፓውንድ ማለትም 13,600 ኪሎ በሚመዝም ፈንጂ መምታት ያስፈልጋል። ለጊዜው ደግሞ እስራኤል ይህን ያህል ክብደት ተሸክመው የኢራኑን ፎርዶ ተራራ ስር በጥልቀት ስፍራ የሚገኝ ኑክሌር ጣቢያን ለመምታት የሚያስችል ማጓጓዣ የላትም። ይህ ያለው በአሜሪካ እጅ ብቻ ነው። ባለ 13ሺህ ኪሎ ፈንጂ ሙሉ ስሙ ጂቢዩ 57 ኤምኦፒ ይሰኛል። እንዲህ ባሉ ጥልቅ የመሬት ውስጥ ስፍራዎች የሚገኙ ኢላማዎችን ለመምታት በልዩ ትእዛዝ እንዲንቀ ሊንቀሳቀስ የሚደረግ መሳሪያ ነው። ይህ መሳሪያ ያው ፈንጂ ብለነዋል። ከመሬት ወለል ወደ ውስጥ በአንድ ምት እስከ 61 ሜትር ጥልቀት የሚያደባይ ሲሆን በተደጋጋሚ ድብደባዎች ደግሞ ከዚያም በታች ሰርስሮ እንደሚመታ ነው ዘገባው ላይ የሰፈረው። ስለዚህም ይህን ማድረግ የምትችለው ደግሞ አሁን አሜሪካ ብቻ ናት። እስራኤል ይህን አትችልም። ኑክሌር ያልሆነ እጅግ ግዙፍ የሆነ ክብደት ያለውን ይህን ቦምብ ተሸክሞ በሰማይ መብረር የሚችለው ዩሳፍ ቢቱ ስፕሬት የተሰኘ የአሜሪካ ቦምብ ጣይ አውሮፕላን ብቻ ነው። እያንዳንዳቸው ከ13,600 ኪሎ በላይ የሚመዝኑ ሁለት ቦምቦችን በአንድ ጊዜ ጭኖ መጓዝ የሚችለው ይኸው አውሮፕላን ብቻ ነው አሁን ጥያቄውን እንድገመው፣ አሜሪካ ከእስራኤል ጎን ሆና ወደ ኢራን ጦርነት ታመራ ይሆን? ፍራንክ ጋርድነር መልሶታል። ይህ የ1360 ኪሎ ጥያቄ ነው። ሲኤንኤንን ጨምሮም ሌሊቱን ከዋይት ሃውስ ቅንጭብጫቢ ይዘው ነጠብጣቦችን በመገጣጠም እየወጡ ያሉ መረጃዎች እንደሚጠቁሙት የአሜሪካው ፕሬዝዳንት ወደ ኢራን ጦርነት በቀጥታ የመግባት ውሳኔን ለማሳለፍ እያሟሟቁ ሳይሆን አይቀርም። በሌላ በኩል ደግሞ በማመንታት ላይ ስለመሆናቸው የሚያመላክቱም አሉም። ትናንት ማክሰኞ በዋይትሀውስ የሁኔታዎች ቀጥታ መከታተያ ቢሮ ሲችዌሽን ሩም ውስጥ ከብሔራዊ ደህንነት አማካሪዎቻቸው ጋር ሲመካከሩ የነበሩት ፕሬዚዳንት ትራምፕ በመካከላቸው የሐሳብ ልዩነት ተስተውሏልም ነው የተባለው። ፕሬዚዳንት ትራምፕ ከሚታወቁባቸው አቋሞች አንዱ በርግጥ ጸረ ጦርነት ነው። ይህንንም በምርጫ ዘመቻዎቻቸው ወቅት በግልጽ አሳይተዋል። በሩሲያ ዩክሬን መካከልም ይህንኑ በተግባር ለመቀየር በመሞከር ላይ ናቸው። በመካከል በመካከለኛው ምስራቅ ያለማባራት በየዘመናቱ የሚስተዋሉ ቁርቋሶዎች ግጭቶችንና ጦርነቶችን የማይረቡ ናቸው፣ ሊቆሙ ይገባል ሲሉ በተደጋጋሚ ተደምጠዋል። በአንጻሩ ደግሞ ኢራን ፈጽሞ የኒኩሌር ጦር መሳሪያ መታጠቅ የለባትም የሚል ጥብቅ አቋም ነው የሚያራምዱት። ከዚህ አንጻር ትራምፕ ሀገራቸው አሜሪካ ወደ ኢራን ጦርነት በቀጥታ ዘው እንድትል ሊወስኑ ይችላሉ የሚሉ ግምቶች አመዝነዋል። ይህ የሚሆን ከሆነም በቀጣዮቹ ሰዓታት ውስጥ አዲስ ዜና እንሰማ ይሆናል። ይህ በእንዲህ እንዳለ ኢራን ምሽቱን ባወጣችው መግለጫ እስካሁን የተቃጣብኝን ጥቃት በመከላከል ላይ ብቻ ነው ቀናቱን ያሳለፍኩት፣ አሁን ግን በጠላቶቼ ላይ ብርቱ ክንድ ለማሳረፍ ተዘጋጅቻለሁ ብላለች። ቴሄራን ታይምስ ላይ እንደተመለከትነው መግለጫውን የሰጡት አዲስ የተሰየሙት የኢራን ጦር ኃይሎች ጠቅላይ የታማዦር ሹም ሜጀር ጀነራል ሰኢድ አብዱራሂም ሞሳቪ ናቸው። ካለፈው አርብ ንጋጋት ጀምሮ የተከፈተብንን ጥቃት እስካሁን ስንከላከል ባለበት ለመግታትና ዳግመኛም እንዳይቃጣብን ለማስጠንቀቅ ዲተረንቱ ዋርኒንግ ላይ ነው የቆየ ነው። ትክክለኛው የኢራን የጥቃት ክንድና ጠላቶቿን የሚቀጣው ዘመቻም በጣም በቅርብ ይጀመራል ነበር ያሉት የኢራን ጦር ኃይሎች አዲሱ የተማዦር ሹም ይህን መግለጫ በሰጡ በሰዓታት ልዩነት ውስጥ ታዲያ በቴልአቪቭና የእስራኤል የንግድና ኢኮኖሚ ደምስርናት በምትባለው ሀይፋ ከባድ የሚሳኤል ጥቃቶች ስለመፈጸሟ የኢራን ሚዲያዎች ተቀባብለው በመዘገብ ላይ ናቸው። ሌላኛውና አወዛጋቢና አነጋጋሪ የሆነው መረጃ ደግሞ ኢራን በቴልአቪቭ የሚገኘውን የሞሳድና አማን እየተባለ የሚጠራውን የእስራኤል ወታደራዊ መረጃ ተቋም ህንፃዎች በሚሳኤል በሚሳኤል አጋይቻለሁ ማለቷ ነው። ያልተጣሩ መረጃዎች እንደሚጠቁሙት ደግሞ ኢራን የሞሳድን ዋና መስሪያ ቤት ሳይሆን በሂርዚሊያ የሚገኝን የመረጃና ደህንነት ማሰልጠኛ ህንፃ ላይ ጉዳት ሳታደርስ አትቀርም። ከእስራኤል በኩል ስለዚህ ጉዳይ እስካሁን በይፋ የተሰጠ ማረጋገጫ ግን የለም። ይሁንና በእስራኤል ይፋዊ ባልሆነ ምላሽ የተመታው የሞሳድ ህንፃ ወና ነው፣ ምክንያቱም ሰዎቻችን በሥራ ላይ የሚገኙት እዛው በኢራን ምድር ውስጥ በመሆኑ ነው ስለማለቷ ተሰምቷል። በእስራኤል በኩል ለኢራን ዋና ከተማ ቴህራን ነዋሪዎች በሚቻል ፍጥነት ከተማዋን ለቃችሁ ውጡ የሚል ማስጠንቀቂያ መሰጠቱ የሚታወስ ነው። ይህን ተከትሎም የእስራኤል አየር ኃይል በሚሳኤል እና በድሮኖች ጭምር በከተማዋ የተለዩ ኢላማዎች ላይ ከባድ ድብደባዎችን ማድረግ መጀመሩን ጄሩሳሌም ፖስት ዘግቧል። የእስራኤል መከላከያ ስራ ሰራዊት ቃል አቀባይ ሰራዊታቸው ጥቃት ከመክፈቱ ሰዓታትን ቀድሞም በኢራናውያን ብሔራዊ ቋንቋ ፋርስ ባስተላለፉት የጽሑፍ መልእክት ውድ ዜጎች፣ ለራሳችሁ ደህንነትና ጤንነት ስትሉ በተለይ የቴሄራን አንድ አውራጃ ከሆነው ዲስትሪክት 18 በፍጥነት እንድትርቁ እንጠይቃለን ነበር ያሉት። ዘግየት ብሎም ታዲያ ጥቃቱ የቴሄራንን ምድር ማናጋቱን ቀጥሏል። እስራኤል ሌሊቱን ጥቃት መክፈቷን የኢራን ሚዲያዎችም በመዘገብ ላይ ሲሆኑም በምስራቃዊ ቴሄራን የሚገኘውና ከኢራን አብዮታዊ ዘብ ጋር ቁርኝት እንዳለው የሚነገርለት ኢማም ሆሴን ዩኒቨርሲቲም ዛሬ ረቡዕ ማለዳውን የጥቃቱ ሰለባ መሆኑ ተነግሯል። በፍርሃት እየተጠበቀ ያለው ከኢራን የኑክለር ማብላያዎች አንዱ የሆነውና ፎርዶ በተባለው ስፍራ በተራራ ስር ከመሬት ወለል በታች የሚገኘው የኑክለር ማብላያ ጣቢያ እጣ ፈንታው ምን ይሆን የሚለው ነው። የእስራኤል መከላከያ ሰራዊት ግን ዝግጅቴን አጠናቅቄ ፖለቲካዊ ትዕዛዝ እስኪሰጠኝ ብቻም እየጠበቅሁ ነው ብሏል። የእስራኤል ኢራን ጦርነትና በዚህ ዙሪያ ያሉ ሁኔታዎች አሁንም በየደቂቃው ተለዋዋጭ ሆነው ቀጥለዋል።